የቬኒዝዌላ ፕሬዚዳንት ኒኮላስ ማዱሮ አሜሪካ ትልቁን የጦር መርከቧን ወደ ካሪቢያን ማስጠጋቷን ተከትሎ አዲስ ጦርነት እየጫረች ነው ሲሉ ኮነኑ። የዩኤስኤስ ጌራልድ አር ፎርድ የተባለው የጦር መርከብ እስከ ዘጠና ተዋጊ ጀቶችን የመሸከም አቅም ያለው ሲሆን፣ ይህም አሜሪካ በቀጠናው ያላት ወታደራዊ ይዞታን ማስፋፋቷን አመላካች ነው ተብሏል። አሜሪካ ባለፉት ቀናት በአካባቢው በአስር ጀልባዎች ላይ የአደንዛዥ ዕፅ አዘዋዋሪዎች ናቸው በሚል የአየር ጥቃት መፈጸሟም ይታወሳል። በዚህም ስድስት ሰዎች እንደተገ እንደተገደሉ ስትገልጽ በአንጻሩ ማዱሮ ግን አሜሪካ ጠብ አጫሪ ናት በማለት የገለጹ ሲሆን በአደንዛዥ ዕፅ አዘዋዋሪዎች ሰበብ አላስፈላጊ ጦርነት ልትቀሰቀስ ነው በሚል ሲኮንኑም ቆይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ፕሬዚዳንት ማዱሮ የዕፅ አዘዋዋሪዎች ድርጅት ዋና መሪ ናቸው በማለትም ይወነጅሏቸዋል። ማዱሮ በበኩላቸው አሜሪካ አዲስ ውስጣዊ ጦርነት እየጫረች ነው በማለት የትራምፕን ወቀሳ አጣጥለዋል። ጉዳዩን በቅርበት የሚከታተሉ ተንታኞች ደግሞ እንደሚገልጹት የአሜሪካ አካሄድ የረጅም ጊዜ የትራምፕ ባላንጣ የሆኑትን የማዱሮን አስተዳደር ለማስወገድ ያለመ ነው በሚል በአደንዛዥ ዕፅ ሰበብ የተጀመረው ወታደራዊ እንቅስቃሴንም ኮንነዋል። ቬኒዝዌላም ብትሆን በአካባቢው ይዘዋወራል ከሚባለው አደንዛዥ ዕፅ ድርሻው እጅግ ጥቂት መሆኑን በማስረጃነትም ይጠቅሳሉ።